ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የስርዓት አደራ ልጆች በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በሙሉ እንኳን ለቅዱስ ዑራኤል ሊቀ መላይክ ወርኃዊ መታሰቢያ በዓል እንዲሁም በዕለቱ ታስበው ለሚውሉ ጻድቃን ሰማዕታት ወርኃዊና ዓመታዊ ክብረ በዓል በሰላም በፍቅር በምህረቱ እና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለሺ ደቂቃ ላደረሰን ለኃያሉ ልውል እግዚአብሔር ክብር ምስጋና ሁሉ ለእርሱ ይሁን፣ አሜን። አንድ አምላክ በሚሆን በአቦወልድ በመንፈስ ቅዱስ ስም የካቲት 22 የአባ ማሩና የዕረፍቱ መታሰቢያ ነው። በከሃዲው ንጉሥ በዲዮቅልጥያኖስ ዘመን በፋሪሳ ሀገር የተገደሉ ሰማዕታት ሥጋቸው የፈለሰበት ዕለት ነው። አቡነ አቢብ አባቡላ የመታሰቢያ በዓሉ ነው። አባ ማሩና ስለ ትሩፋቱና ጽድቁ ስለ ተጋድሎውና ድንቅ ድንቅ ስለሆኑ ታምራቱ የደጋጎቹ ነገስታት የአናሪዎስና የአርቃዲዎስ አባታቸው ታላቁ ቴዋዲዎስስ ታላቁ ቴዋዲዎስ ንጉስ ወደ ፋሪሱ ንጉስ ላከው። በመካከላቸውም ስላለው ፍቅር ብሎ እጅ መንሻንም ጭምር ላከለት። የፋሪሱ ንጉስ ሳቦር አባ ማሩናን ታላቅ ክብርን አከበረው። እርሱም የከበረ ጻድቅ ኤጲስ ቆጶስ ነውና በታላቅ ክብር በማክበር በቤተ መንግስቱ እልፍኝ ውስጥ አስቀመጠው። አባ ማሩናም በዚያ በንጉሥ ሳቦር እልፍኝ ሳለ የንጉሱን ሴት ልጅ ጋኔን አድሮባት እንደሚያሰቃያት በሰማም ጊዜ ብላቴናይቱን እንዲያመጡለት አድርጎ በላዋ ላይ ጸልዮ ጋኔኑን አስጨንቋ ወጣላት። እርሷም ተፈውሳ ዳነች። ንጉሱም ልጁ እንደ ዳነች ባየም ጊዜ እጅግ ደስ አለው። የአባ ማሩናንም ፍቅሩንና አክብሮቱን ጨመረ። ከዚያም በኋላ አባ ማሩና በፋሪስ ሀገር በካህዱ ዲዮቅልጥያኖስ ዘመን በሰማዕትነት ስላረፉ የከበሩ ሰማዕታት ቅዱስ ስጋቸውን ስለመሰብሰብ ንጉሱን ለመነው። ንጉሱም የሰማዕታቱን ስጋቸውን የሰበስቡ ዘንድ ቤተ ክርስቲያናትንም ሰርተው በውስጧ ስጋቸውን የሚያኖሩ ዘንድ አዘዘ። ያቺ ቤተ ክርስቲያንም በዚህች ዕለት ከበረች። ዳግመኛም በታላቋ ከተማ ውስጥ በከበረ አባ ማሩና ስም የአማረች ቤተ ክርስቲያን ሰሩ። እርሷንም ማረፊያ የተባለች ናት። ከዚያም በኋላ ይህ አባት አባ ማሩና ወደ ንጉሥ ቴዋዲዎስ ተመልሶ በሮም የአገር ሁለት ዓመት ተቀመጠ። የእነዚያ ሰማዕታት ቤተ ክርስቲያን በከበረችበት በዚህች ምለት አረፈ። ከቤተ ክርስቲያኒቱም ክብር ጋራ በዓሉንና መታሰቢያውን የሚያከብሩለት ሆነ። የአባ ማሩናና የአባ ማሩና እና የሰማዕታቱ ረድኤት በረከታቸውም ይደርብን። በጸሎታቸው ይማረን አሜን። አቡነ አቢብ አባ ቡላ፣ አባቱ አብርሃም፣ እናቱ ሃሪክ ከሮሚ ሀገር ሉፊ ከሚባል አውራጃ ናቸው። በዘመናቸውም ከሀዲው ንጉሥ መክስሚያኖስ በክርስቲያኖች ላይ ብዙ መከራ ስለመጣ ስደት ሆኖ ነበርና እነዚህም ቅዱሳን አብርሃምና ሃሪክ በስደት ብዙ ዘመን ኖሩ። ልጅም አልነበራቸውም እና የተባረከ ልጅ ይሰጣቸውም ዘንድ በጾም በጸሎት ተወስነው እግዚአብሔርን ለመኑት። የታዘዘ መልአክም በራእይ ተገልጦላቸው ተገለጠላቸውና ፍሬ የሞላበትን ዘለላ ሰጣቸው። አባ ቡላ በተጸነሰም ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮንም አድሮ የሚኖር የያዕቆብ ፈጣሪ ያከበረው የሚል ጽሑፍ ነበረበት። ሕፃኑን በተወለደ ጊዜ በጊዜው በነበረው የክርስቲያኖች ስደት እና የአብያተ ክርስቲያናት የመዘጋጅ ችግር ምክንያት የክርስትና ጥምቀት ሳያጠምቁት አንድ ዓመት ቆየ። ነገር ግን የብርሃን እናት እመቤታችን ለሮሚው ሊቀ ጳጳሳት ለስልባስጥሮዎስ ተገልጣለት ወደ አብርሃም ቤት ሄዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሄዶ አጠመቀውና ስሙን ቡላ ብሎ ሰየመው። አብርሃምና ሐሪክም በቤታቸው አጠገብ ባለው የዛፍ ቅጠል ላይ ቡላ የእግዚአብሔር አገልጋይ በጽዮንም አድሮ የሚኖር የያዕቆብ ፈጣሪ ያከበረው የሚል ጽሑፍ ተጽፎ እንደነበረ ለሊቀ ጳጳሳቱ ሳይነግሩት እርሱ ራሱ ሕፃኑን ቡላ ብሎ ስለሰየመው አደነቁ። ሊቀ ጳጳሱም በጸለየ ጊዜ የቁርባን ህብስትና ወይን የተሞላ ጽዋ ከሰማይ ወረደ። እርሱም ቀድሶ ወደ ቅዱስ ስጋውና ክቡር ደሙን ከህፃኑ ጋር አቀበላቸው። በዚያም ጊዜ ሕፃኑ የአንድ ዓመት ልጅ ሲሆን በባህሪ በህልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በግብር በአካል በስም ልዩ ነው። በባህሪ በህልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው በባህሪ በህልውና በመለኮት ከአብ ጋራ አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። ይሄንንም በሰሙ ጊዜ ከሚጠቡ ህፃናት አንደበት ምስጋናን ያዘጋጀ በባህሪው ምስጉን የሆነ እግዚአብሔርን አመሰገኑት። ከዚያም በኋላ እናትና አባቱ አብርሃምና ሀሪክ በሞት ስላረፉ ህፃኑ ቡላ ብቻውን ቀረ። አስር ዓመትም በሆነውም ጊዜ ለጣዖት አስገዱ የሚል አዋጅን የሚያዝዝ ከሃዲ መኮንን መጣ። ቅዱስ ቡላም ይህንን በሰማ ጊዜ ወደ መኮንኑ ሄዶ የረከሱ አማልክቶቹን ረገመበት። መኮንኑም የሕፃኑን በአካል ማነስ አይቶ አደነቀ። ይህንንም ዳግመኛ እንዳይናገር በቁጣ ቢያስፈራረውም ሕፃኑ ግን ዳግመኛም ዘለፈው። መኮንኑም በዚህ እጅግ ተቆጥቶ በትላልቅ ችንካሮች አስቸንክሮ ስገውን ሰነጣጥቀው ቆዳውንም ከአጥንቱ አስገፍፈው እጆቹንና እግሮቹንም በመጋዝ አስቆረጣቸው። በሽቶ ላይና በጦሮችን መካከል አድርጎ ከመንኮራኩር ውስጥ ጨመረው። ነገር ግን የታዘዘ መልአ ቅዱስ ቡላን በመንኮራኩሮቹ ሁሉ ያጸናውና በመከራዎቹና በመከራዎቹ ሁሉ ስለነበረ ሊሞት አልቻለም። ዳግመኛም መኮንኑ የህፃኑን ሰውነትን አስሮ በመሬት ላይ እንዲጎትቱ ታዘዘ። አሁንም ግን መልአኩ ቅዱስ ሚካኤል መጥቶ አዳነው፣ ያለምንም ጉዳት ፍጹም ጤነኛ አደረገው። ቅዱስ ቡላ ዳግመኛም ወደ ሌላ ከሃዲ መኮንን ዘንድ ሄዶ እርሱንም በአምልኮ ጣወቱ ገሰጸው። ያም ከሃዲ መኮንን ብዙ ካሰቃየው በኋላ ሚያዝያ አስራ ስምንት ቀን እራሱን በሰይፍ አስቆረጠው። ነገር ግን አሁንም የዘወትር ጠባቂው ሊቀ መላእክት ቅዱስ ሚካኤል ከሰማይ ወርዶ ቅዱስ ቡላን ከሞት አስነሳው። ወደ አንድ ገዳምም ሄዶ የምንኩስናን ልብስና አስኬማን በመስቀል ምልክትም አለበሰውና፣ ከቅዱሳን ጻድቃን አንድነት ትሆንም ዘንድ እግዚአብሔር አዝዞሃል አለው። አባ ቡላም ከአንድ ደረቅ ተራራ ላይ ወጥቶ በታላቅ ተጋሮ መኖር ጀመረ። በዚያም ተራራ በተጋድሎ ሲኖር የመድኃኔዓለም መከራው መስቀሉን መከራውን መስቀሉን በማሰብም ከረጅም እንጨት ላይ በመውጣት ከዚያ ላይ የራሱን ወደታች ሁሉ ጊዜ ይወረውር ነበር። በአንዲት ቀንም ከረጅም ዛፍ ላይ በተወረወረ ጊዜ ሰይጣንም በረታበትና ገደለው። ነገር ግን ጌታችን ተገልጦለት ከሞት አስነሳውና ከእንግዲህ ስምህ ቡላ አይሁን አቢብ ተባል እንጂ የብዙዎችም አባት ትሆናለህ አለው። ከዚያም በኋላ አባታችን የጌታችን ፍቅር በውስጣቸው እንደ እሳት እየነደደ ብዙ ጊዜ መከራውን በማሰብ ፊታቸውን እየጸፉ ሥጋቸውንም ተቆራርሶ እስኪወድቅ ድረስ ጀርባቸውንም ሰባት መቶ ጊዜ እየገረፉ ኖሩ። ጌታችንም በየጊዜው ከቁስላቸው ይፈውሳቸው ነበረ። አባታችንም እሁድ ቀን ይገለጥላቸው ነበረ፣ ከመቤታችንም እንደተወለደ ሆኖ፣ በሌላም ጊዜ አይሁድ እንደያዙትና መከራ እንዳጸኑበት ሆኖ ይገለጥላቸው ነበር። ስለዚህም ነገር አቡነ አቢብ ሳይበሉና ሳይጠጡ አርባ ሁለት ዓመት ተቀመጡ። ዳግመኛም ናላቸው ፈሶ እስኪያልቅ ድረስ አንድ ዓመት በራሳቸው ተዘግዝቀው ኖሩ። በአንዲት ዕለትም የጌታችንን መከራውን አስበው ሰይፍ አምጥተው ስለቱን ወደ ላይ አቁመው በአንጻሩ ከተተከሉበት በኋላ በአንጻሩ ከተከሉት በኋላ ከአንድ ትልቅ ዛፍ ላይ ወጥተው በሰይፉ ላይ ወድቀው ሞቱ። እመቤታችንም ከእልፍ አለፍ ቅዱሳን መላእክት ጋር መታ የኔና የልጄ ወዳጅ አቢብ ሆይ ሰላምታ ይገባሃል አለቻቸው። በዚህም ጊዜ ከበድናቸው ቃል ወጥቶ የሰማይና የምድር ንግሥት እመቤቴ ሆይ ሰላምታ ይገባሻል አሏት። እመቤታችንም በከበሩ እጆቿ ሊያሰሰቻቸውና ከሞት አስነሳቻቸው ከሞት አስነስታቸው ከዚያም በኋላ የአባታችን በዚህ ዓለም የሚኖሩበት እድሜያቸው ባለቀም ጊዜ ጌታችን ልዩ የሆኑ አክሊላትን አክሊላትን የሚያበሩ ልብሶችንም ይዞ መጥቶ ተገለጠላቸው እና ወደ አጃቢብ ሆይ፣ ወደማያልቅ ተላ ደስታ ደስ ሳሰኝህም ዘንድ ወደ እኔ ልወሽድ መጣው። ስምህን እንደሚጠራ መታሰቢያንም እንደሚያደርግ እኔ ኃጢአቱን አስተሰርይለት ዘንድ በራሴ ማልኩልህ። ወይም በስምህ ለተራቆተ የሚያለብሰውን፣ ለተራበ የሚያጠግበውን፣ ለተጠማ የሚያጠጣውን የገድልህን መጽሐፍ የሚጽፈውን የሚያነበውንና የሚሰማውንም በጾለትህም የሚታመኑትን ሁሉ እስከ አስር ትውልድ እምራችኋለሁ የሚል ድንቅ ቃል ኪዳን ሰጣቸውና አቅፎ ቢስማቸው ቅድስት ነፍሳቸው ከስጋቸው ተለየች። የመላእክት ዝማሪ እየሰማቸው በደረቱ የመላእክትን ዝማሬ እያሰማቸው በደረቱ አቅፎ ወደ ሰማያዊት ኢየሩሳሌም ወሰዳቸው። የአባቱ ወሰዳቸው የአቡነ አቢብ ረድኤት በረከታቸው የሚደርብን በጸሎታቸው ሚማረን አሜን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክቡር ይቆየን አሜን። አኑሮኛ ልቸርነትህ ልkክ ሌለው ደግነትህ እንዳንተ ዓይነት የት ይገኛል? ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። አኖሮኛል ቸርነትህ ልክ ሌለው ደግነትህ እንዳንተ ዓይነት የት ይገኛል? ሁሉም ነገር ትዝ ሁሉም ነገር ትዝ ይለኛል። ያቺ ፈዋሽ አደኝች ዛሬም ለእኔ ተዘርግታ ባጢአት ርቄን እንዳልኳት አስረህኛል በውለታ ደግሞ ሲወት ምርጫ ቢሆን ካንተ ወዲያ